ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። የአብነት ተማሪዎች እየተረሸኑ ነው። እጅግ አሳዛኝ በሆነ ሁኔታ በዝቋላ አቦ ገዳም ውስጥ እየተፈጸሙ ባሉ ጥቃቶች የገዳም አባቶች መነኮሳት እየተገደሉ መሆኑ ተሰምቷል። በየገዳማቱ በየበረሃ ውስጥ በስማ በወላ በስቅዱሳ አዳ አምላካኔኝ እንግዲህ በመላል የምትገኙ ኦርቶዶክሳያን በሙሉ ዛሬም በሌላ ቪዲዮ እንግዲህ ተመልሻለሁ። እንግዲህ ሰሞኑን በሁላችንም ላይ ትኩሳት የሆነብን ወገር ሰዓት የሆነብን ጉዳይ ዛሬ ደግሞ ባጫጭር ቪዲዮች ይዤላችሁ መጥቻለሁ። በዝቋላ አቦ ገብረ መንፈስ ቅዱስ የሚኖሩ አባቶቻችን ላይ የተፈጸመ እንግዲህ ዘግናኝ ከአመት አመት ተከታታይ የሚመስል ሁኔታ አለ። በሱ ዙሪያ እንግዲህ ሰሞኑን የተፈጠረውን ነገር ሁላችሁም ሰምታችኋል። እነሱም በተመለከቱ የተለያዩ ቪዲዮዎችን ከቲክቶክ መንደር ከተለያዩ ፕላትፎርሞች ሰብስበን ወደ እናንተ ነዋቅረን መጥተናል። ቪዲዮዎችን እያየን እንግዲህ እነዛ ላይ ቆይታ እናደርጋለን። ወደ መጀመሪያ ቪዲዮን እንግባ። እጅግ አሳዛኝ በሆነ ሁኔታ በዝቋላ አቦ ገዳም ውስጥ የተፈጸሙ ባሉ ጥቃቶች የገዳም አባቶች መነኮሳት እየተገደሉ መሆኑ ተሰምቷል። በዚህ ሰዓትም ታዲያ አንድ የገዳም አባት የተገደሉ ሲሆን ይህንን አስመልክቶ ገዳሙ ለቲክቫ ኢትዮጵያ ባጋራው መረጃ አርብ ምሽት ተከፈተ በተባለው ጥቃት አንድ አባት በታጣቂዎች ተገድለዋል። ቤታቸውንም አቃጥለውታል። እንዲሁም ደግሞ ሁለት አባቶች ይገደሉ ይኑሩ ገና አልታወቀም የተባለ ሲሆን የሙዋጭ ቀብርም ትናንትና ከቅዳሴ በኋላ መፈጸሙም ተሰምቷል። ይህንን ጥቃት የፈጸሙትም ታዲያ የኦነግ ሸኔ ታጣቂዎች መሆናቸው በዚህ ዘገባ ላይ ተገልጿል። እዚህ ባለፈም ታዲያ ታጣቂዎቹ ባለፈው ሳምንት የገዳሙን አካባቢ ህዝብ ሰብስበው ወደ ገዳሙ ትመሩን አላችሁ ብለው አስገድደው ይዘዋቸው በዚህ በሂደት ላይ እያሉ መከላከያ ሰራዊት መጥቶ ከለላ አድርጎ ታጣቂዎቹ ወደ መጡበት መመለሳቸው የተገለጸ ሲሆን በዚህ ቁጭት ነው ይህንን ድርጊት የፈጸሙት ሲሉም ገዳሙ ገልጿል። እንግዲህ እንደሰማችሁት ብሩክ ኒውስ ወንድማችን በደንብ አድርጎ በቦታ የነበረውን ነገር ለሁላችንም ለማጋራ ሞክሯል። እዛም ላይ እስቲ ዜናው ላይ ያለውን ነገር ላንብብላችሁ እና አብረን የሚለውን እንስማ። ከቲግባ ኢትዮጵያ የተወሰደ ዜና ነው። አርብ ምሽት ተከፈተ የተባለ ጥቃት አንድ አባት በታጣቂዎች ተገድለዋል፣ ቤታቸውን ማቃጥሎታል። ሁለት አባቶች ይገደሉ ይኖሩ ገና አልታወቀም። የመሾች ቀብር ዛሬ ከቅዳሴ በኋላ ተፈጽሟል። ጥቃቱን የፈጸሙት የኦነግ ሸዲ ሰራዊት ናቸው። አስክሬም ስናውጣ በአካባቢው ነበሩ፣ ሲል በዛ አካባቢ የነበሩ ሰዎች እንግዲህ በተናገሩት መረጃ መሰረት ቲግባ ኢትዮጵያም ዘግቦታል። ይህ ነገር ከአመት አመት እየተለመደ በጣም እያሳዘነ አሁን አሁን የሰው ልጅ ሞትና የአባቶች መገደል፣ የቤተሰብ መቃጠል፣ የገዳማት መዘጋት እንደ ኖርማል ዜና ሆኖ የሚያልፍበት ጊዜ ላይ ደርሰናል። ይህ ደግሞ በጣም ከባድ የሚያሳዝን፣ የቤተ ክርስቲያን ትልቁ የፈተና ጊዜ ይህ ነው። ስለዚህ አሁንም ቢሆን የባለፈው ቁስል ሳይሻር የሞቱት አባቶች እንኳን አመት ሳይሞላቸው ተመሳሳይ ጥቃት በገዳሙ ላይ እየተፈጸመ ነው ያለው። ስለዚህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ መፍትሄ ማስቀመጥ ይኖርብናል። ምንድን ነው ያለብን በምን መልኩ ነው የሚለውን ነገር ዘላቂ የሆነ ከመንግስት ጋር ይሁን ከተለያዩ አካላት ጋር ታይቶ ጉዳዮች ላይ መስራት የተሻለ ነው ብዬ አስባለሁ። በጣም የሚያሳዝን ዜና ነው። የአባቶቻችንን ነፍስ ይማር። ለምነሱ ያው ወደ ጌታቸው ወደሚናፍቋት መንግስት ሄደዋል፣ ተሸጋግረዋል። የእነሱን ነፍስ ይማር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 ክርስትና ዛሬ እየተሰደደሽ ነው የደም ዋጋ እየከፈለሽ ነው ሃይማኖታችሁን አስቡ ዘላለም አንኖርም ጨክኑ ክርስቲያኖች ጽኑ በሃይማኖታችሁ ሃይማኖታችሁን ጠብቁ ክርስትናችሁን ጠብቁ ታሪካችሁን ለልጆቻችሁ ንገሩ ሃይማኖታችሁን ለልጆቻችሁ አስተምሩ፣ አስተምሯቸው፣ ንገሯቸው። ሺ ዘመን አንኖር፣ ለዘላለምን በዚህ ምድር ላይ አንቀርም፣ እንሄዳለን ሁላችን። እውነትን ይዘን ብንሄድ ይሻለናል። እውነትን ይዘን ብንጓዝ ይሻለናል። ሃይማኖታችንን ጠብቀን ብንጓዝ ይሻለናል። እሺ፣ ለብፁዕ አባታችን ለአሁን አትኔል ቃሎት ያሰማሉ። እንግዲህ እሳቸው ሲናገሩ እንደሰማችሁት አሁን ላይ ዩኒቨርሲቲ አይ የተበረጠው ፈተና የዘመነ ሰማዕታት የነበረበት ያክል ሰው ስለ ሃይማኖት የሚነጥበት ካህናት በአገልግሎት ፀንተው እንዳይኖሩ የሚታረዱበት የሚፈተኑበት የሚሰደዱበት መከራን የሚቀበሉበት ጊዜ ነው። ካህናት ብቻ አይደሉም እነናንም ጭምር የሚፈተኑበት ስለዚህ በሃይማኖታችን እንጽናን። ልጆቻችንን ስለ ሃይማኖታችን ስለ ሃይማኖታቸውን እናስተምር፣ ግንዛቤ እንስጣቸው። በምድር ላይ ግፋም ማለ ሄድንም ኖርንም የምንቆየው ትንሽ ጊዜ ነው። ስለዚህ ሃይማኖታችንን እንጠብቅ። ሃይማኖታችን ስትኖር፣ ሀገራችን ትኖራለች። ሀገራችን ስትኖር፣ ሃይማኖታችን ትኖራለች። ስለዚህ አሁን በሀገራችን የሞት ዜና ብርቅ አይደለም። የቤተክርስቲያን ቅድም እንዳልኳቸው፣ የቤተክርስቲያን ዜባት ብርቅ አይደለም። ስለዚህ የመጨረሻው ዘመን ምልክቶችን በዓለም ላይ እያየን ነው። ጦርነቶች እየበዙ መንግሥት በመንግሥት ላይ ይነሳል፣ በወንድም ላይ ልጅ፣ በአባቱ ላይ ቤተሰብ፣ በልጆች ላይ የሚነሳበት ዘመን ነው። ስለዚህ ከመጨረሻው ዘመን ምልክቶች ገና የመጀመሪያዎቹን እያየን ነው፣ እና አሁንም በሃይማኖታችን ንጽ እናስተውሉ። የአባታችን መልእክት ለአባታችን ቃልዮት ያሰማል። ወደ ቀጣዩ ቪዲዮ እናልፋለን። እንደ ክቡር ጠቅላይ ሚኒስትራችን ትግስት ማለት ይሄ ነው በክርስቲያኖች ደም ነው ወይ የእርሶ ትግስት የሚገለጠ የባለሥልጣናቱ ትግስት ይህ ነው ወይ? የሚሊታሪዎች ትግስት እንዲህ ነው ወይ? እኔ ትግስትን በዚህ አልገልጸው። ቸልተኝነት ግዴለሽነት ነው እንጂ ይሄ ትግስት ማብለት አልችልም። በፍጹም ሊታረም ይገባል። ይህ አባባላችሁ እባካችሁ እባካችሁ አረሙ አርሙ እናንተ ካልታረማችሁ፣ ራሳችሁን ራሳችሁ ካላረማችሁ ግድ የለም አራሚው ከሰማይ ይመጣል። ከምድር እናንተን ምንም ቢያደርግ የሚችል አካል እንደሌለ አረጋግጣችሁ ይሆናል። ሁልጊዜም ቢሆን ከምድር ተቃዋሚ የለም። የምድር ተቃዋሚ ምንም አያደርግ። የሚቃወመን የሚያርመን እርምጃ የሚወስድብን ከሰማይ መሆኑን ግን ባልዘነጋው። እሺ ለብዙ አባታችን ለአቡነ ኤርምያስ በድጋሚ ቃሌት ያሰናለ። እንግዲህ እዚህ ላይ አቡነ ኤርምያስ ለመንግስት አካላት መልእክት አስተላልፈዋል። ስለዚህ ይህ ነገር በአመት ዓመት እየፈርጋገመ እየለመድ ነው ስለመጣን አሁንም ያላችሁን ሸልተኝነት ታችሁ ነገሮች የሚታረሙበትን አንገድ እንፈልግ የሚል መልእክት ብዙ አባታችን አስተላልፈዋል። የሚገርማችሁ ቤተክርስቲያናችን በቅዳሴዋ ላይ ለመኳንንትና ስልጣን ስላላቸው ሰዎች እንመልዳለን ብላ ሁልጊዜ ትጸልያለች ቤተክርስቲያናችን። ስለዚህ እንዲህ የምትል ቤተክርስቲያን እንዲህ አልፋ ተርፋ ስልጣን ስላላቸው ስለ መኳንንት እንጸል ቤተክርስቲያን ናትና ይችን ቤተክርስቲያን ባንገፋት፣ ባንተዋት፣ ቸል ባንላት የተሻለ ነው ለማለት እንወዳለን። አሁን ኤርምያስ የሚያስተላለፉልን መልእክት ይህንን ነው። የመጨረሻ ቪዲዮ የተሰራ ናት። ወንድማችን ከቲክቶክ የተገኘ ቪዲዮ ነ። ይህም ዘገባውን እስቲ በተለየ መልኩ ያቀረበው ቪዲዮ ነው። እሱን አይተን የመጨረሻ ቪዲዮችን ይሆናል ለዛሬ። ለዝቋላ ገዳም አባቶች እንድረስላቸው። ይህንም ቪዲዮ ሁላችሁም ኮፕሊንክ፣ ሪፖስት አድርጉት። አንድ አባት በታጣቂዎች ተገድለዋል። ቤታቸውም አቃጥለውታል። ሁለቱ ይገደሉ ይኑሩ አይታወቅም ሲሉ ይህንም መረጃ አጋርተዋል። በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኘው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ታጣቂዎች ገዳሙን እናጠፋለን በሚል እቅድ በተደጋጋሚ እየተንቀሳቀሱ መሆኑን ቲግቫ ኢትዮጵያ ይህንም መረጃ አጋርቷል። አርብ ምሽት ተከፈተ ባለው ጥቃት አንድ አባት በታጠቂዎች ተገድሏል። ቤታቸውንም አቃጥለውታል። ሁለት አባቶች ይገደሉ ይኑሩ ገና አልታወቀም። የሟቹ ቀብር ከቅዳሴ በኋላ ተፈጽሟል። ጥቃቱን የፈጸሙት የታጠቁ ሰራዊት አባላት ናቸው፣ አስክሬን ስናመጣ አካባቢው ላይ ነበሩ ሲሉም ተናግረዋል። ጥቃቱ በተፈጸመበት በገዳሙ ውስጥ በሚገኝ ዋሻ የሚኖሩ ሁለት መነኮሳት ይሞቱ ይኑሩ እንደማይታወቅ አስረድቶ በህይወት ካሉ መሰየው፣ ከሌሉም አስክሬናቸውን እናመጣለን ብሏል። በገዳሙ የተለያዩ ዋሻዎች አምስት አባቶ ከጥቃቱ ማምለጣቸውን የገለጸው ገዳሙ ታጣቂዎቹ እቅዳቸው ገዳሙን እናጠፋለን የሚል ነው ብሎ ሰሞኑንም ጥቃት ለመሰንዘር ያደረጉት ሙከራ ባለመሳካቱ የአሁኑን ጥቃት እንዳደረሱ አስረድተዋል። ባለፈው ሳምንት የገዳሙን አካባቢ ሕዝብ ሰብስበው ወደ ገዳሙ ትመሩናላችሁ ብለው አስገድደው ይዘዋቸው በዚህ ሂደት ላይ እያሉ መከላከያ ሰራዊት መጥቶ ከለላ አድርጎ ታጣቂዎች ወደ መጡበት ተመልሰው ነበር። በዚያ ቁጭት ነው ይህንን ድርጊት የፈጸሙት ነው ያለው። እናም እቅዳቸው በዚህ የሚገታ አይደለም፣ ሁኔታው ስላልተመቻቸውና ስላልተሳካላቸው እንጂ ገዳሙን የማጥፋት እቅድ ቋሚ ነው ብለዋል። ሰሞኑን የተገ የገደሉት አባት በደብረ ሊባኖስ በሌሎች የተለያዩ ገዳማት የኖሩ ከዚያም በዝቋላ ገዳም ሲያገለግሉ ቆይተው ተፈቅዶላቸው ዋሻ የገቡ ብቁ አባት እንደነበሩ በ2016 ዓ ም አራት አባቶች በታጣቂዎች እንደተገደሉ አስታውሶ የአሁኑ ሟች ጋር በአጠቃላይ አምስት አባቶች ሰማዕትነት ተቀብለዋል ብሏል። ገዳሙ እሺ፣ ወንድማችን ለሰጠን ማብራሪያ ለእሱም ቃሎት ያሰማልን። እንግዲህ ቤተክርስቲያንን ለማጥፋት የሚያስቡ ሰዎች የማይረዱት የማይገመዘቡት ነገር አሉ። ቤተክርስቲያን በማንም ላይ የተመሰረተች አይደለችም። መሰረቷም ቡልላቷም ራሱ ክርስቶስ ነው። ስለዚህ ቤተክርስቲያንን ማንም ማንም ስለፈለገ የሚያጠፋት ማንም ስለፈለገ የሚያስቀጥላት አለች። ስለዚህ ቤተክርስቲያን ትቀጥላለች፣ ጠላቶቿ ይጠፋሉ። ይሄ ምንጊዜም የማይለወጥ የቤተክርስቲያን አካሄድ፣ ታሪኳ፣ አመጣጧ ነው። ስለዚህ አሁንም ቢሆን በቤተ ክርስቲያን ፈተና ይመጣል። ብዙ ከዚህም በላይ ብዙ ልንሰማን ምንችላቸው ነገሮች ይፈጠራሉ። ግን በቤተ ክርስቲያን ጉዳይ ላይ ንቼም ቢሆን ዝም አንልም። በቤተ ክርስቲያን ጉዳይ ይመለከተናል። የቤተ ክርስቲያንም ጠላቶች ቤተ ክርስቲያን ስለማትጠፋ የገሃነም ደጆችም ስለማይችሏት ይዋጓታል፣ ላይ ጥሏትም እንደተባለ አሁንም ፈተና ይቀጥላል። ቤተ ክርስቲያን ግን ትቀጥላለች። እንደሰማችሁት ነው። በጣም ገዳም ውስጥ የሚኖሩ አባቶችን ስንሄድ እንኳን በእርግጥ የማናያቸው ብዙ አሉ። የምናያቸውን እንኳን ለማየቱ ላይ ያሳዝናሉ ለመናገር። እኛ የተመቻቸ አልጋ ላይ እየተኛ የተመቻቸ መኪና እየነዳን የሚጣፍጥ ምግብ እየበላን ከተማ ውስጥ እየኖርን ሁሉ ነገር ተሟልቶልን እየኖር፣ እነሱ ግን በዛ ደረጃ እንኳን አይኖሩም። የሚለብሱትን ታያላችሁ፣ የሚበሉትን ታያላችሁ። ከጸሎት የዘለለ ሌላ ስራ እንኳን የሌላቸው አባቶች ናቸው። ያለምንም ነገር በተለያየ የፖለቲካ ጥያቄ ምክንያት የሚገደሉት የሚመርሱት። ስለዚህ የአባቶቻችንን ነፍሳውን የሚማርልን ያቆየን። በሚቀጥለው ቪዲዮ እንገናኛለን። እስከዛው ድረስ ሰላም ሁኑ። ሰላም ለሀገራችን ይሁን። መልካም ጊዜ በየገዳማቱ